አጃኢብ ነው ወገን፣ አጃኢብ ነው ቤተሰቦች፣ አጃኢብ ነው። እንግዲህ ነፃነት ለአብርሃም የተለያዩ ቪዲዮዎችን እያወጣች ነው። የተለያዩ ቪዲዮዎች ቦይሶች የሚላትን ሁሉ እያወጣች ነው ማለት ነው። እንግዲህ እኔ ግራ ገብቶኛል። በዚህ መሀል ግን የምታሳዝነኝ ሩታ ነች ማለት ነው። በአሁኑ ሰዓት ሩታ እንግዲህ እርጉዝ ነኝ ብላለች። እርጉዝ ከሆነች ደግሞ ለእሷ እንክብካቤ ነው እንጂ እንደዚህ አይነት ብስጭት በህይወቷ ላይ ችግር እንዳይፈጥርባት ብዬ በጣም አስባለሁ ማለት ነው። እና ሩታ በጣም ታሳዝናለች እውነት በአሁን ሰዓት ማለት ነው። እና እኔ የምለው ለጥያቄ ጥያቄ እመቴ ነፃነት እሱ የፈለገ ነገር እኔ አንቺ ነው የምወድሽ፣ እኔ አንቺ ነው ማፈቅርሽ ሲልሽ ዱባይ ላይ ሄደው እንደዛ ሲሆኑ በአዲስ አበባ ውስጥ እንደዛ ሲላላሱ እንደዛ ተጣላን ምን ብለው እነ ጸጌ በመሀላችን ገባች ፍቅር በመሀላችን ገባች ሊለያዩን ነው እያሉ ሲያወሩ በዛ ሰዓት አንቺ የት ነበርሽ? ነው እውነት አንቺ የእሱ ፍቅረኛ ከሆንሽ፣ አው እንግዲህ እንደምትዩ ፍቅረኛው ነበርኳ። ፍቅረኛው ከሆንሽ በቃ ሩታ ብትሄድ ከሌላ ሰው ጋር ስራ ለምንድነው? ሩታ ሩታ የምትዩ የምትለው ብለሽ ማስቆማትሽም ነበር። በዛ ሰዓት ለምን አልወጣሽም ነበር? ያን የተጣሉ ጊዜ ማለት ነው። ሌላው ሲቀጥል ደግሞ እሱ ከሩታ ጋራ ከዚህ ቀደም የተጣላ ጊዜ የሆነች ከቡታ ጅራ የሆነች ልጅ አምጥቶ ሩታን ለማስቀናት ምናምን ና ፍቅርን ካአሁን በኋላ ከሌላ ሰው ጋር ነኝ እናንተ በቃ አታስፈልጉኝ ምናምን ብሎ ታስታውሳላችሁ። የሆነች ሴት ከቡታ ጅራ ድረስ ነው ያስመጣኋት ብሎ ከሩታን እና ፍቅርን ለማስቀናት እንደውም ሩታ አይደለም አንድ ቀርቶ ዘጠኝ ጨምርበትና አስሩ ንዳቸው ብለው የሄደችበት ጊዜ ማለት ነው እና በዛ ሰዓት ይች ልጅ የተነበረች ነጻነት ነጻነት ተብዮዋ በዛ ሰት የነበረች አሁን ሩታ አርጉዝ ናት ሲባል እንዴት ነው እንደዚህ ሊሆን የቻለው? እንደገና ደግሞ ምንድነው የምትለው ዱባይ ላይ ሰርግ ምናምን የሚባለው እንዴት ነው የሚሆነው? እኔ እሱን ደግፋለሁ፣ ምክንያቱም ቤተሰብ የሌለበት ሰርግ ሰርግ አይባልም። እሱና እንዴት ነው ዱባይ ላይ ሰርግ እንትን የምትሉት ምናምን ብዬ ጠይቄው ነበረ። ደግሞ ቤተሰብ የሌለበት ሰርግስ ምን ችግር አለው? ብቻ የምትላቸው ነገሮች በጣም ከባዶች ናቸው። ነጻነት ማለት ነው። ግን ነጻነት እስካሁን ድረስ እርጉዝ እስከምትሆን ሩታ እርጉዝ እስከምትሆን ድረስ የት ነበረች? ነው እኔ ጥያቄ። አሁን ለነጻነት ነው እየፈረድኩ አይደለም። ለማንኞቹ መፍረድም አልፈልግም። ምክንያቱም እኔ የምፈርድበት ጉልበትም የለኝ። ፈጣሪ የተበደለውን ወገን ማለት ነው እና ግን ግን እንደ ሴት ሩታ አሁን ላይ ታሳዝናለች። እውነት ነው የምላችሁ እና እንደ ሴት ምክንያቱም አንደኛ እርጉዝ ናት፣ እንክብካቤ ያስፈልጋታል። አብርሃም ከጎኗ ሊሆን ይገባል። እንግዲህ ነጻነት ደግሞ እንግዲህ እየገፋች እየገፋችበት ነው መቶ ግሬስር ወድቆ፣ አብርሃም ይቅርታ እስካል ጠይቀኝ ድረስ እኔ ነገሩን ሁላ እገፋበታለሁ፣ ገና ብዙ ሚስጥሮች አሉኝ እያልሽ ነው ማለት ነውና፣ አጃኢብ ነው እናንተ አጀብ ጉድ ነው ያሰኛል፣ ማለት ነው እና እንግዲህ ጋሽዬ ምን እንደሚለው እንደው ጋሽዬ የሆነ ነገር ወጥተው ቢሉ ጥሩ ነበር እውነት። ምክንያቱም እሳቸውም እዚህ ነገር ውስጥ መግባታቸው ስለማይቀር ማለት ነው። እና ለምንድን ነው ዝም ያሉ ዝምታን የመረጡት? ትናንትና እንግዲህ ማን ነው ኤፍሬምን በጣም እንትን እያለችው ነበር። አይመለከትህም፣ በእኛ መሀል አትግባ እያለችው ነበር ሩታ። አይባልም ወንድም በሁለቱም ወገን አስተያየት መስጠት ይችላል ወንድሙ ነው። እንግዲህ እሱ ሌላ ነገር እየተፈጠረ አልመሰለውም እያለ ያለው ለእናንተ ህይወት ነው፣ እሱ እየተናገረ ያለው ቡታ ጅራ ላይ ያለው እሱ የሚሄድበት ጉዳይ ይበላሽባችኋል ለማለት ፈልጎ ነው እንጂ ለአንቺ ጉዳት አስቦ አይደለም። ሮታ አለመረዳትች ደግሞ፣ እናትም አባትም በእኔ መሀል አይገቡም ማለት አይባልም እንዴ! አንቺ ስትነታረክ እናንተን ስትይ ሁለታችሁንም አስቀምጠው የመገሰጥና የመቆጣት አሳብ አስተያየት የመስጠት ግዴታ አለባቸው። ቤተሰብም ቢሆን ማለት ነው ሞ እኔ አግብቻለሁ እና ቤተሰብ ያገባው አንድ ነገር ስትሆኝ እኮ ቤተሰብ ጋር ነው አይደል? ተነስተሽ የምትሄጂው ቤተሰብ ጋር እኮ ስትሄጂ፣ ከዛ በኋላ ባልሽ ደግሞ ተከትሎሽ ከቤተሰብ ሊወስድሽ ሲመጣ እኮ ቤተሰብ ገብቶበት አስታርቋችሁ በዚህ ቢሆን በዚህ ይሻላል፣ በዚህ ቢሆን በዚህ ወጥቶ በዚህ ወርዶ ብሎ አስታርቆ ነው የሚመልሳችሁ መታረቅ ካለባችሁ። መታረቅም ደግሞ ከሌለባችሁ ያው የሀገር ሽማግሌ ይገባበታል። ከዛ በኋላ ደግሞ ወደ መለያየቱ እንደዛ ነው የሚሆነው። እና አንቺ ግን ምንድን ነው ያልሺው? በህይወት በእኔና በአብርሃም ማንም ሰው ሊወሰን አይችልም። እኔና አብርሃም ብቻ ነን በጉዳዩ መወሰን የምንችለው ብለሽ ኤፍሬምን ትናንት ስትቆጩ ነበረ እና እንደዛ ማለት አልነበረብሽም። የሚያጠፋው ጥፋት ካለ ይሄ ይሄ ይሄ እናጠፍትሃል ይሄን ይሄን ይሄ እናነጋገር፣ እንዴት በዚህ መልኩ ልታዩ ቻልክ? እንዴት እንደዚህ ልትል ቻልክ? ብለሽ መቆጣት ስትቺ እንኳን አይደለም ወንድም፣ እናትና አባት የማያገባውን ብለሽ ተናገርሽ ማለት ነው ሩታ ና አንዳንዴ ያው ያንቺ የእርግዝናውም ስሜት ስለሆነ የሚያነጫንጭሽ ለዛ ነው። አንፈርድብሽ ማለት ነው። ግን ግን ግን ማርያምን ሩታ ልታበረታቷትና አለን ከጎንሻለው ልትሏት ይገባል። አሁን ላይ ሩታ እየተጎዳች ነው። ነጻነትም ደግሞ እዚህ ጋር እንግዲህ የስንት አመት ፍቅሬን ነው ያጣሁት፣ አለሁሽ እያለኝ ዱባይ እስከሚሄድ ድረስ ራሱ አለውሽ፣ እኔ ከአንቺ ጋር ነኝ እያለኝ ነበረ። ሲቀጥል ደግሞ ከዱባይ ስመለስ አገኝሻለሁ ብሎኛል አለች ማለት ነው እና አብርሃም በዚህ ልክ ወርዶ ይገኛል ብዬ አላሰብኩም። እኔ በእውነት ለአብርሃም በጣም ነበር የምከራከርለት የነበረው። በቃ እኔ አሁን ደግሞ ነጻነት እንገብቼ ሳያት እጇን እስከ መቁረጥ ደም እስከ መፍሰስ የሰራቸው ቪዲዮ ደግሞ ሐኪም ቤት እስከ መግባት ድረስ ደርሳለች እና ይህ ሁሉ ለአብርሃም ነው እንዲ ብዬ በጣም ግራ ገባኝ። እናንተ አንዳንዴ ከባድ ነው ነገሮችን ለመፍረድ እና አብርሃም በጣም ጥፋተኛ ነው። እውነቴን ነው የምላችሁ። አብርሃምን መጀለጥ አለብን ማለት ነው። መቀጥቀጥ አለበት አብርሃም መቀጥቀጥ አለበት ማለት ነው። እኛ የምናውቀው ፍቅር ነበረ። ከዛ ደግሞ አሁን ከፍቅር ኋላ ነጻነት መጣች ማለት ነው። አሁን ደግሞ የነጻነት ጉዳይ ከተስተካከለ ደግሞ አንዲቱ እንደዚሁ ብላ ትመጣለች ማለት ነው። እርግጠኛ ነኝ፣ ምክንያቱም እሱም ተናግሯል። በህይወቴ ብዙ ሴቶች አሳልፊያለሁ ብሏል። በቃ እስከዛሬ በነበረው ህይወቴ ብዙ ሴቶችን አሳልፊያለሁ፣ ከነዛ መሀል ግን አንቺን መርጬ ነው ያገባሁሽ አለ አብርሃም ተሳስተሃል። አላገባህትም። አንድን ሴት አግብቻታለሁ ወይም እንትን ብያታለሁ እስ ሲባል ከቤተሰቦችህ መርቀው ሲሰጡ ነው። አባቶች ምን ይላሉ ሲያስተምሩ፣ ሲያስተምሩ ሳይሆን መጽሐፍ ላይም ያለ ነው። አንድ አባት እንደውም ጠቅሰው እየተናገሩ ነበረ። አባት በጣም እንወዳቸው ግን ስማቸው አያዝልኝም። እና ምንድን ነው ያሉት ከቤተ ክርስቲያን ውጭ የሆነ ጋብቻ የበቅሎ ጋብቻ ነው ብለዋል ማለት ነው እና የእናንተ የናንተ ጋር ብቻ ከቤተሰብ ውጪ ቤተክርስቲያኑ ትተው በቁርባን መጋባቱን ትተውና ከእናት ከአባቶቻችሁ ምርቃት ውጪ እዛ የሐዛብ ሐዛብ አገር ሄዳችሁ ነው ሰርጋችሁን ያከበራ እንግዲህ ቀበለበት ሰርግ ምናምን ተብሎ የሐዛብ አገር ሄዳችሁ ነው እያከበራችሁትና ይሄ ሰርግ ሊባልም አይገባም። እና ቤተሰብ መርቆ ቡታጅራ እንዲያውም ያላችሁት ምንድን ነው? ከዛ ስንመለስ ሰርጋችን ቡታጅራ ላይ በቤተሰብ ዙሪያ ይሆናል ማለት ነው ነበር እያላችሁ የነበረው ግን ወፍ የለም። ይሄው እያየን ነው እንግዲህ የፋሲካ ሁለት ወር አልቆ ራሱ እንግዲህ አሁን ይው ጾም ሊገባ ነው። በቃ የእናንተ ሰርግ ሳናይ ማለት ነው። ምክንያቱም ዱባይ ላይ እንግዲህ የዱባይ የዱባይ ሰራተኞች ወይም የዱባይ ሸቃሎች እንግዲህ አጀብ አጀብ አድርገዋችኋል። እንደዛ ብዙ ነገር ተደርጎ ብዙ ነገር ተብሎ በዛ ሰዓት ቀለበት ተደርጎ ምናምን ተባለ ማለት ነው። እና ግን ተመልሳችሁ እንዴት ነው ቤተሰብ ያልመረቃችሁ? እንዴት ነው ከቤተሰብ ጋር እንትን ያላላችሁት? አላቅም ይሄ ጥያቄ ሆኖብኛል ማለት ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።